ዛሬ በጣም አስደሳች ቀን ነው። ለኔ እና ከኔ ጋር ያሉ ወንድሞቼ ያው እንደሚታወቀው በሀገር ደረጃ ብልጽግናን ማረጋገጥ አለብን ስንል በሃውስሆልድ ሌቭል እያንዳንዱ ዜጋ ከነበረበት የኑሮ ዜ ወደ ተሻለ ደረጃ ማደግ አለበት ማለት ነው። የእኛ የብልጽግና ትርክት እያንዳንዱን ዜጋ እያንዳንዱን ቤተሰብ እያንዳንዱን መንደር ካልነካ የተሟላ ሊሆን አይችልም። የተሟላ የሚሆነው በገጠርም በከተማም በከፍተኛ የኑሮ ደረጃ ያሉትንም እጅ አጠሮቹንም የሚያቀራርብእና ወደ መካከለኛ የሚያመጣ መሆን አለበት። በከተማ የከተማ ኮሪደር ብለን ላለፉት አራት አምስት ዓመታት የእጅ አጠር ሰዎች ቤት እያፈረስን መንደሮች እንደቀየርን ይታወቃል። ለምሳሌ እኛ አዋሪ አካባቢ በጣም በጣም ዝቅተኛ የሚባል የአኗኗር ዜን የሚኖሩ ዜጎቻችንን አካባቢውን ለመቀየር ቤት ገንብተን ለመስጠት ሞክረናል እና ያ ልምምድ በግል ሀብት ያላቸው ሰዎች፣ ጉልበት ያላቸው ወጣቶች፣ መርዳት የሚፈልጉ ሰዎች ታክለውበት በከተሞች አካባቢ በመቶ ሺዎች የሚቆጠሩ ቤቶች ተሰርተዋል። አዲስ አበባ ብቻ በጣም በርካታ ቤቶች ፈርሶ ተገንብተዋል፣ ተጠግነዋል። ያ በከተማ ላይ የሰራ ነው። ስራ ወደ ገጠር ካላመጣ ነው በቀር በከተማ ብቻ ሰርተን ብልጽግና ልናረጋግጥ አንችልም። አብዛኛው የኢትዮጵያ ማህበረሰብ አሁንም ገጠር ውስጥ ስለሚኖር ገጠሩን መቀየር ያስፈልጋል። እና የተሻገረ ገጠር ከነበረ የኖሮ ዘዬ ከፍ ያለ ገጠር መፍጠር አለብን የሚል ትልም የነበረን፣ ለዚያ ዘንድሮ በማዕከላዊ ኢትዮጵያ አምስቱም ዞኖች ስራ ተጀምሯል። በሀላባ በከምባታ በስልጤ በሀዲያ እና በጉራጌ ዞን በአምስቱ አካባቢ እኛ ሳምፕል ቤቶች እንሰራለን። የምንሰራቸው ቤቶች ቀደም ሲል እንዳያችሁት አንዱ የአንዱ ቤተሰብ ቤት ሶስት ቤድሩም አለው። በቂ የሚባል ሳሎን ሊቪንግ ሩም አለው። ከጓሮም ከፊትም እርሻዎች አሉ። እንደምታዳምጠው ከብቶች ተለቀው ማሳ ላይ ሳይሆን ልክ እንደ ሰለጠነው ዓለም የሚመገቡበት ቦታ ተዘጋጅቶላቸዋል። ከብቶችና አርሶ አደሮች እንደ ከዚህ ቀደሙ አብረው አያድሩም። ሁለተኛ፣ የከብት ተረፈ ምርት የሰውም ዌስት ተከማችቶ ባዮጋዝ በእያንዳንዱ ቤት ባዮጋዝ አለ። ስለዚህ እናቶች እንጨት አይቆርጡም እንደ ከዚህ ቀደሙ አይጨስባቸውም ባዮጋዝ ተጠቅመው ማብሰል ይችላሉ። ሶስተኛ፣ እያንዳንዱ ቤት ሶላር አለው። ሶላር ስላለው ሁሉም ቤት ቴሌቪዥን አለው። ሁሉም ቤት ስልክ ቻርጅ ያደርጋል፣ መብራት አለው። ይሄ ለኛ አርሶ አደሮች በጣም በጣም ትልቅ ትርጉም ያለው ነገር ነው። ሁሉም ቤት ሽንት ቤት የተሰራ አለው። ሁሉም ቤት ውሃ አለው። ቦቴዎች ተሰቅለው ውሃም ተከማችቶ ለሻወርና ለሽንት ቤት መገልገል የሚያስችል አቅም አለው። በእያንዳንዱ ጓሮ የጋሮ እርሻ አለ፣ ጎመን አለ፣ ቃሪያ አለ ልዩ ልዩ አትክልቶችና ፍራፍሬዎች አሉ። አቮካዶ፣ ማንጎ እንደየ ከባቢው ተተክለዋል። እዚህ ደግሞ እንሰትም አለ። ቡና ያለባቸው ከባቢዎችም አሉ። ከዚህ በተጨማሪ ማር አለ። ሌማቱን የሚያካትተው የዶሮ እርባታ አለ። ስለዚህ እያንዳንዱ ሀውስሆልድ ወተት ያገኛል፣ እንቁላል ያገኛል፣ ከጓሮ ጎመን ሰላጣ ያገኛል፣ ቃሪያ ያገኛል ኢነርጂ ያገኛል። ከቤተ ዘመድ ጋር ራቅ ያለ አካባቢ ካሉ ሰዎች ጋር በስልክ መገናኘት ይችላል። የዜና አውታ ለመከታተል በየቤቱ ቲቪ አላቸው። ይህንን የአኗኗር ዜ በኢትዮጵያ ደረጃ 50 60 ፐርሰንት አመጣን ማለት ከበለጸጉ ሀገራት የአኗኗር ዜ አስተካከል ነው ማለት ነው። በቃ የሰለጠነው ዓለም ከዚህ የተለየ ምንም ነገር የለውም። ይሄ ቤት እኔ ካደግኩበት የእድገት ደረጃ በብዙ እጥፍ ይበልጣል፣ በንጽህናው በአየሩ ጥራት ባለው ቤት ውስጥ ባለው የፕራይቬሲ አኗኗዜ በብዙ መንገድ ይበልጣል። ነገር ግን ይህንን ሳምፕል እንዴት እናበራክተው ነው ጉዳዩ። እንዴት እናባዛው? በከተማ ያሉ ሀብታሞች፣ በውጭ ሀገር ያሉ ዲያስፖራዎች፣ የመንግስት መስሪያ ቤቶች፣ ኩባንያዎች የሚያጸድቅ ስራ መስራት ከፈለጉ፣ ለነፍሳቸው እርካታ መስጠት ከፈለጉ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 እየሰሩ የማለፍን ልምምድ እንደ ሀገር ብናሳድግ በአጭር ጊዜ ውስጥ ይሄን ነገር በጣም ሰፊ ቦታ ማየት ይቻላል። ዲያስፖራ አካባቢ ያሉ፣ ከተማ አካባቢ ያሉ ሰዎች ደግሞ እውነት ለመናገር በረፍት ጊዜ ለሳምንት ለሁለት ሳምንት ከቤት ከቤተሰብ ከልጆች ጋር የገጠሩን ነገር ለማሳየት እንደዚህ ያሉ ቤቶች ከተበራከቱ ምንም ችግር የለውም። ማንም ሰው መጥቶ መቀመጥ ይችላል። ሽንት ቤት አለ፣ ውሃ አለ፣ መብራት አለ፣ ቲቪ አለ፣ ስልክ አለ፣ ለቫኬሽን የሚመች ነው። ከዚህ ቀደም ከምናውቀው የገጠር ኑሮ በጣም ሻል ያለ ነገር አለ። አየሩ ድሮም ያምራል፣ ከባቢው ድሮም ያምራል፣ የሰው ልብና ደስተኝነት ድሮም ያምራል። ችግሩ ቤት ነበር። እሱን ከቀየር እየመጣን የምናርፍበትም ሊሆን ይችላል። ከተለያየ ቦታ ቤተሰብ ጠያቂዎች ከተማን ምንም አያስፈልጋቸውም። እውነት ለመናገር በዚህ ደረጃ ንጹሕ ነገር ከተማ ውስጥ ብዙ አይታይም። ከተማ ጥግግቱም የጠበበ ስለሆነ የመቆሻሻ አቅሙ ከፍተኛ ነው። እዚህ በጣም ንጹሕ አየር በጣም የሚያምር ነገር ምትበላ ሁሉ ድንች ነው ስኳር ድንች ነው የተቀቀለ ነው ሄልዚ ነው ከምግብ አንጻርም ሲወሰድ እና ይሄንን ነገር ማበራከት ለመንግስት የሚተው ሳይሆን እያንዳንዱ አርሶ አደር ይሄንን የኑሮ ዜ መመኘት መቅናት አለበት። ያኛው ገበሬ ከዚህኛው ገበሬ ያኗኗር ዜ ማነስ የለበትም። ወረዳው፣ ቀበሌው፣ ዞኑ፣ ክልሉ ዋና ስራው የዜጎቹን ህይወት ማሻሻል ነው። ሻል ያለ ሀብት ያላቸው ደግሞ ሰዎች ይሄንን መደገፍ ነው። ሁላችን አስር አስራ አምስት ሀያ ብንሰራ በሺዎች ገጠር ውስጥ ይሰራል። ሰው ሀብት አለው አቅም አለው። አቅጣጫ ማሳየት ማመላከት የሚያስፈልገው ማገዝ የሚያስፈልገው ገንዘቡን አስቀምጦ ኑሮው የቆሸሸ ነው። ለምሳሌ አስር ላም ያለው ሰው አስር ላም አያስፈልገው። አስር ላም መስክ ላይ የምታሰማራ ከሆነ በስጋውም በምታገኘው ወተት ዝቅተኛ ነው። ግን በግቢ ውስጥ የሚቀለቡ የማይንቀሳቀሱ ሁለት በሬና ሁለት ላም ያለው ሰው ሁለቱ በሬ ከሶስት ዓመት በኋላ በጣም ብዙ መቶ ሺህ ብር ሊያወጣለት ይችላል። እና ዓይናቸውን መግለጥ ብር የሚያገኙበትን መንገድ፣ የኑሮ ዜ የሚሻሻልበትን መንገድ መፍጠር ነው እንጂ የአቅም ጉዳይ ብቻ አይደለም። ከዚያ በኋላስ በአቅራቢያ ትምህርት ቤት ትሰራለህ፣ ጤና ኬላ ትሰራለህ፣ አንድ አምቡላንስ ትመድባለህ፣ እናቶች እዚሁ ይወልዳሉ። ከውሃ የተነሳ ንጽህና አለ፣ ከመብራት የተነሳ የዓይን ትራኮማ ይቀንሳል። ኢምፓክቱ በጣም ከፍተኛ ነው። እና ኢትዮጵያውያን እኔ በጣም በጣም ደስ ብሎኛል። ዛሬ የኛ አርሶ አደር የራሱ የተለየ ሽንት ቤት ኖሮት ሽንት ቤት ውስጥ ውሃ ማየት፣ ሶላር ማየት፣ በጓሮ የሚበላ ነገር በስፋት ማየት ትልቁ የእርካታ ምንጭ ነው። እና ተጋግዘን እጃጠር የሆኑ የእኛን ሰዎች በመደገፍ ኑሯቸውን እናሻሽል፣ ኑሯቸውን እንቀይር። ያ ሲሆን የኢትዮጵያ ብልጽግና ወደምናስበው ደረጃ ይመጣል። ግድብ ገድበናል፣ ጥሩ ነገር ነው። ጋዛውተናል ጥሩ ነገር ነው። ትላልቅ ፕሮጀክቶች እየሰራን ጥሩ ነገር ነው። ግን ያ ነገር እያንዳንዱ ሀውስ ሆልድስ መገለጥ አለበት። ያ ደግሞ እንዲሆን ከአንድ ወገን የሚጠበቅ ሳይሆን የሁላችን ትብብር ስለሚያስፈልግ አጀማመራችን በጣም በጣም አስደሳች ነው። ይህንን ብናሰፋ እንደ ሀገር የኩራት ምንጭ፣ እንደ ሀገር ያለመሰደድ፣ በሀገር የመስራት፣ በሀገር የመኩራት ልምምድን የሚያሳድግ ስለሆነ ተባብረን እንድናሰፋው አደራ ማለት እፈልጋለሁ። በተለየ ግን ማመስገን የምፈልገው እዚህ ባለፈው ጥቂት ወራት በፊት ስመጣ በከምባታ አምብርቾው ተራራ ወጥቼ ነበረ እና ያኔ የነበረው የአምብርቾ ተራራ ደረጃ 777 ስቴፕስ ነበሩ። ተጨማሪ ቦታ ስላለው ደግማችሁ ከሰራችሁ መጣለሁኝ ብዬ ቻሌንጅ ለከንቲባ ሰጥቼ ነበረ። የከምባታን የዱራቢያን አካባቢ ሰዎች በማስተባበር ያን 700 የነበረውን ደረጃ ተጨማሪ አንድ ሺህ አምስት መቶ ጨምሮ ሁለት እጥፍ ጨምሮ በጣም አርዝመውታል። ለቱሪስት የሚመች አድርገውታል። በጉልበት ነው የሰሩት። ማንም አላገዛቸውም። ጥያቄውን፣ ዲማንዱን፣ ቻሌንጁን ተቀብለው በትብብር ነው ያሳኩት። ለዚህ ለከንባታ ህዝብ ከፍተኛ ምስጋና እና አክብሮት አለኝ። በጣም ላመሰግን ወዳለሁ። ከተሞች ደግሞ እየመጡ ይህንን ቢዩቲ እንዲያዩ እንጆይ እንዲያደርጉ እመክራለሁ። ዛሬ ከምባታ አስተዳዳሪዎች ለድራዊ ከተማ ከንቲባ እንዲሁም ለሀላባ አስተዳዳሪ ተጨማሪ ይቻለን ይሰጥ ይቻለሁ ይህን የሰራነው እኛ ነን። ሳምፕሎቹን የሚቀጥለው ዓመት የዞኑ የከተማው አመራር ሰውን አስተባብሮ ይሄንን ቤት መቶ መቶ ካደረሰው ተመልሼ እንደመጣ ቃል ገብቼላቸዋለሁ። መቶ ዝቅተኛው ነው። ከዛ የበለጠ መስራት ይቻላል።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 የሀገራችንን ብልጽግና እንድናፋጥን የጀመርነውን መልካም ጅማሩ ከፍጻሜ እንድናደርስ ድህነትን ታሪክ እንድናደርግ ችግርን ታሪክ እንድናደርግ በሽታን ታሪክ እንድናደርግ አደራ ማለት እፈልጋለሁ። አሁን ባያችሁት ትራኮማን፣ ተላላፊ በሽታዎችን፣ ከከብት የሚተላለፍ በሽታን ብዙ ነገር የሚያስቀር ስለሆነ የዜጎቻችንም የኑሮ ዜ መቀየር ብቻ ሳይሆን የቆይታ ዘመናቸውም እንደሚያቅ ጥርጣሬ የለኝም። በጣም ደስ ብሎኛል። አስደሳች ጊዜ ነበረ። ሁሉንም እንኳን ደስ ያላችሁ፣ እንኳን ተሳካለን፣ እንኳን ተከናወን ማለት ፈልጋለሁ። ያኔን ጨርሳለን መተን እናስመርቃለን ብያለሁ። በቃሌ መሰረት ጨርሰናል። ዛሬ ተመርቀዋል። ሌሎቹም እንደዚሁ እያስመረቅን እድገታችንን ማስቀጠል የሁላችን ድርሻ ይሆናል። እጅግ አድርጌ አመሰግናለሁ። እንኳን ደስ ያላችሁ።